የነበሲሩ አፍቃሪ ከሚለው ታሪክ ከክፍል ሰላሳ ስድስት የቀጠለ ኤልያስም መልካም ጥሩ ሀሳብ ነው በጣም ጥሩ እይታ ነው ግን እርሶ ብይኑን ከሰጡልኝ በኋላ ያው የምፈልገውን ካገኘሁ በኋላ ገንዘቡን በትክክል እንደማስገባለት እንዴት አመኑኝ ያው ለጥያቄ ያህል ነው ብዬ ነው አለ ለዳኛው ዳኛውም ምነካ አቶ ኤልያስ እኔኮ ዳኛ ነኝ። ብይኑን ስበይን ለይግባኝ እንዲከፍት እንዲከፍት አድርጌ ነው የምፈርደው። ስለዚህ ካልኩህ ቀናት አንድ ቀን አይደለም ለሰዓታት እንኳ ብታረፍት ድጋሚ ጉዳዩ በይግባኝ እንዲታይ አድርጌ እኔው ራሴ ተበዳዮች ጋር ሄጄ እያንዳንዱን መረጃ አጣርቼም ሆነ አጠናክሬ ራሴ ከስሼ ራሴው እፈርድብሃለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ የቆዩ ያኔ በኢትዮጵያ ምድር አይተኸው ሰምተኸው የማታውቀውን ዓመታት እስር ቤት እንዲትበሰበስ አደርጋለሁ። ይህ እንዲሆን ስለማትፈልግ ደግሞ እኔ እንኳን አልቀርብህም ብልህ ያለሁበት ድረስ መተፍ ለምነህ ነው ገንዘቡን የምትሰጠኝ፣ አለና በብልጫ በአሸናፊነት ወሰደበት። ኤልያስም የዳኛውን ንግግር ሲሰማ በአግራሞት ፈገግ እያለ ልኬ ነው በጣም ልክ ነው አመሰግናለሁ አለ። ኢምራንና ኢክራም መናፈሻ ላይ ተቀምጠው ንጹሕ አየር የማጉ የሆዴ ሆዳቸውን እያወሩ ነው። እንዲህ ባለ ሁኔታ ከተቀመጡ ረጅም ጊዜ የሆኗቸው ንጹህ አየር መመገብ ብርቅ ሆኖባቸው ነበር። ለካ ነፃነትም እንዲህ ይናፍቃል ሲሉ ይነጋገራሉ። ከሞት አፋፍ አምልጠው በነፃነት በዚህ መልኩ መፈንደቅ በእነሱ እይታ እድለኝነትም ጭምር ነው። ኤምራን ሊነግራት የሚፈልገውን እውነት ለመንገር ለረጅም ሰዓታት እየዳዳ ተመልሷል። አሁን ግን ቆርጧል። ምራቁን ዋጥ አድርጎ ሊነግራት ተሰናዳ። ኤክሮ፣ አንድ ነገር እኮ ልነግርሽ ፈልግ ነበር አላት። ኤክራምም ንገረኝ፣ ምን ችግር አለው? ሌላ ጊዜ አስፈቅድህ ነው እንዴ የምትነግረኝ አለችው፣ ቀለል እያደርጋ ኤምራንም እየተንተባ እየተከተበ እየተቆላተፈ እየተኮላተፈ በቃ እክሩ እኔ እኔ እኔ አንቺን ስልሽ ለረጅም ጊዜ ነው ውስጤ አፍኛ የያስኩት! ከዛሬ ነገ እነግርሻለሁ እያልኩኝ! ቀን ስጠብቅና ሁኔታዎቹን ሳመቻች ጊዜያቶች ነጎዱ፣ ዓመታት ተቆጥረዋል። እኔ አንቺን ውስጤ ከገባሽ በቃ እክሩ እኔ አንቺን አ አፈቅርሽ አለሁ እና እንድንጋባ ፈልጋለሁ አላት። ተነፈሰ። ከውስጡ አንዳች ስሜት ውልቅ ብሎ ሲወጣለት ተሰማው። ግን የኤክራም መልስ እሱ እንደጠበቀው በፈገግታ የተሞላ በደስታ የታጀበ ይሁን ይሁንታ አልነበረም። በተቃራኒው ኤክራም ፊቷ ግሎ በቁጣ ተሞልታ እንዴት እንዴት ብታስበኝ ነው ኢምራን፣ ቆይ ያመሃል፣ ጭንቅላት የለህም፣ አፈቅርሻለሁ ትለኛለህ እንዴ? አለችው። ኢምራን ደነገጠ። ምን ነው ኤክሮ፣ መጥፎ ተናገርኩ እንዴ? አላት። እንዳያጣት አጣት። ልቡ በጣም እየፈራ በኃይል እየመታበት ኢክራም ቀጠለች። ምን ማለት ነው? ቆይ እኔ ግን አላሳዝንህም። እኔ ስንት ጊዜ አለኝ እናንተ ካፈቀርኩህ እስከ ዛሬ አፍነው ከዛሬ ነገ ይነግረኛል ብዬ ሳስብ ዛሬ ነው የምትነግረኝ? አትረባ ምሺ። እኔም በጣም ነው የማፈቅርህ አለችና ወስዳ መለሰችው። ኤምራን ሞት ጋር ደርሶ የተመለሰ እስኪመስለው ድረስ በደስታ ጮቤ የረገጠ አላትም፣ ያምሻል፣ ግን እብድነሽ። ቆይ እዚህ ቀጥ ቀጥ እንድልልሽ ፈልገሽ ነው እንዴ? ወይኔ ጌታዬ፣ አልሐምዱሊላ እንዴት ፈራሁ እንዴት እንደደነገጥኩኝ! እኔ እኔ ነኝ የማውቀው። አንደኛ ላንቺ ይህንን ለመናገር የዚህን ያህል ተሳጥቄ ከዛ ደግሞ ስትቆጭኝና እንዴ ስታ ስታፈጭብኝ እምቢ ልትኝ ነው ብዬ ህይወት የጨለመችብኝ መስሎ ነበር። ኤክሮ አመሰግናለሁ፣ በጣም ደስ ብሎኛል፣ በጣም ደስ ብሎኛል አላት። ኢክራምም እኔም ደስ ብሎኛል። እንዴ ምን አስበህ ነው ይህን ያህል ጊዜ ኩሽናችን ውስጥ ካንተ ጋር እንደዚህ ኖሬ ሳበቃ ሌላ ሰው ውስጤ የልቤ ውስጥ መግባት የሚችል ይመስልሃል? እኔም በጣም ነው የማፈቅርህ አለችው። ኢምራን እንደሱ ደስተኛ እንደሱ እድለኛ ያለ አልመስልህ አለው። ኤክራምን እንደዛ አይኖቿን እያየ እየተመኛት ለአመታት በውስጡ ሸሽጎ ኖሮ ዛሬ ሲያወጣው እኔ ያንተን ያህል አፈቅርሃለሁ በማለቷ በጣም ተደሰተ። ጌታውን ደጋግሞ አመሰገነ። ጠየቃትም። በጣም ደስ ብሎኛል። እሺ፣ እንዴት ነው ፍቅር ማለት ምንድን ነው ፍቅር? በቃ እሺ፣ አሁን እሺ አልሽኝ፣ እሺ። ምንድን ነው የምናደርገው? በቃ ምንድን ነው የሚቀጥለው? እኔ እኮ ፍቅር አላውቅበትም። የመጀመሪያ የሰው ነሽ። አንቺን ሳፈቅርሽ በቃ አሁን እሺ ተባብለን አይደል፣ እሺ ተባባለን አይደል፣ ምንድን ነው የምናደርገው ምንድነው የሚቀጥለው ነገር እኔ እኮ አላውቅም ንገሪኝ አላት። ኢክራምም የመጀመሪያዋ ቢሆንም ስለ ፍቅር አካሄድ ግን በደንብ ታውቃለች። አነጋገሩ፣ የዋህነቱ፣ ንጹህነቱ ፈገግ አሰኛትም፣ ይበልጥ እንድትወደውም በር ከፈተላት ኤምራን። እኔም እንዴ አንተ እኮ ነኝ አንተ የመጀመሪያ ነህ፣ ለፍቅር ገና የመጀመሪያ ነህ። ስለ ፍቅር በመጽሐፍ እና በፊልም እንጂ በራሴ ህይወት ላይ አይቼው አላውቅም። ግን አንድ ነገር አውቃለሁ። ምንድን ነው ላይ ፍቅርን የመሰለ ምድር ላይ ፍቅርን የመሰለ ነገር የለም። ምድር ላይ ፍቅር ቢጎድል ኖሮ ሁሉም የተሰቀሉ አምባሎች አምፖሎች በሙሉ ብርሃን ማግኘት ያቅታቸዋልና ያቅታቸውና ይጨልሙ ነበር። ፍቅር ባይኖር ፈርጥ እንደሌለው ቀለበት፣ ሱካር እንደሌለው ሻሂ፣ ጨው እንደሌለው ወጥ፣ ጎፈር እንደሌለው አንበሳ፣ ጥፍር እንደሌለው ነብር፣ ጥርስ እንደሌለው ውሻ፣ ወተት እንደሌለው ላም፣ ማር እንደሌለው ቀፎ፣ እንደሌለው መሶብ ሁሉ መራራ፣ ሁሉ አስቀያሚ ይሆን ነበር። በቃ እንደዛ ነው የሚመስለኝ አለችው ኤምራን አገላለጿን ወደደው በቃ እኔ እናንተ የምናበዛው ታሪክ የለም እንደምንዋደድ እንደምንፈቃቀር እስከ የዘ እንደምንፈቃቀር እስከ ዛሬው ምስክር ነው ዛሬ ደግሞ በቃላት አዋጅ አወጅን ስለዚህ ነገውኑ ትሄድና ለቤተሰቦች ሽማግሌ እንድልኮት ትነግራቸዋለህ በቃ ሽማግሌ ትልካለህ እንጋባለን አዲስ ህይወት እንጀምራለን አለችው ወትሮውንም ቃሏ ይጣፍጠው የነበረው ኢምራን አብሶ ስለዚህ ሲወራ በደስታ በዴ አላትም እንዴ ቀላል እልካለሁ በደንብ ነዋ የምልከው ያውም ቆንጆ ቆንጆ ሽበት ያላቸው ሽማግሌዎች ነው የምልከው አሳልፈሻለሁ አሰልፍሻለሁ አላት በደስታ እየተንደረደረ ልክ እንደ ልጅ እየቦረቀ። ሱሌይማን ለዶክተር ያሬድ መጠየቅ የሚፈልገውን ጥያቄ ጠየቀው። ዶክተር ያሬድ ታዲያ ያኔ ኤልያስ እኔ ላይ ጉዳት ሲያደርስብኝ እናቴን ለመፈለግ ወደ ሐረር እየሄድኩ ነበር። አሁን እኚህ እናት እኔን ከሐረር መንገድ ላይ ነው አግኝተው ወደ ራሳቸው የወሰዱኝ። ሐረር እንደነበሩ ነግረውኛል። ስለዚህ ስለ እናቴ ብጠይቃቸው መጥፎ ይመስልሃል አለው ዶክተር ያሬድም ፈገግ አለ ሱላይማን አልገባውም ስለ እናቴ እየጠየኩህ ፈገግ ትላለህ እንዴ ጥያቄ አልገባህም ይሆን አለው ዶክተር ያሬድም መለስ መለሰ አይ ጥያቄህ ቀድሞ ገብቶኝ ስለነበር እና የተፈታ ችግር ስለጠየከኝ ነው የሳኩስ ሲል መለሰለት ሱላይማን አልገባውም ማለት እናቴን ታውቃታለህ እንዴ? አለው ዶክተር ያሬድም፣ እሳቸውን የማውቅ የማያውቅ ማን አለ ብለህ ነው? እዚሁ አዲስ አበባ ነው ያሉት። አለው አህመድ ደንግጦ አዲስ አበባ የምረህን ነው? እናቴ አዲስ አበባ ነው ያለ? ታዲያ ይታለች? አለ የዚህን ጊዜ እዚህ ነኝ ልጄ፣ እዚህ ነው ያለሁት። ሲሉ እነሱ ላይ ማን ያሉበት የሆስፒታሉን በር ብርግድ አድርገው ኦማ ተሯሩጠው ወደ ክፍሉ ዘለቁ። ሱላይማን ዶክተር ያሬድን ተመለከተው። ዶክተር ያሬድም እናት እሳቸው ናቸው፣ ወላጅ እናት አለው። ሱላይማን እንዴት እንደሆነ በማያውቀው ቅጽበት ተስፈንጥሮ ከተቀመጠበት ወንበር ወደ እናቱ ተወረወረ። እሳቸውም እጃቸውን ዘርግተው ከእቅፋቸው አኖሩት። ማሻአላ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ አይደል? ቆይታችን አሪፍ ነው ብዬ አስባለሁኝ። እንግዲህ ሱሌይማን እና ኡማ ያው እናትና ልጅ መሆናቸውን ተገልጿል ማለት ነው። አሁን ላይ ተቃቅፈዋል። እንዴት እንደሆነ ደግሞ ክፍል ሰላሳ ሰባት ላይ ፍንትው ብሎ የምናዳምጠው ይሆናል። ቤተሰብ ሀሳብ አስተያየት ካላችሁ፣ ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ።